ይህ የመጽሐፉ ድምጽ ነው። የእውነት ወዳጆች ምሕረትና ሰላም ፍቅርም ይብዛላችሁ። በመልእክት 11 እግዚአብሔርን መፈለግ በሚል ርዕስ በክፍል 3 እንዳየነው ወደዚህ ዓለም የመጣነው ራቁታችንን የምንሞተው ደግሞ ባዷችንን ነው። ማለት ስንወለድ ምንም ይዘን ባልመጣንበት ምድር ካፈራነው ወይም ደግሞ ከሰበሰብነው አንዳችስ እንኳ ስንሞት ይዘን አንሄድም። ስለዚህ በዚህ ምድር ስንኖር እግዚአብሔርን መፈለግ ከሁሉም ነገር ቀዳሚውን ስፍራ መያዝ ያለበት ታላቅ የሕይወት ኃላፊነት እንደሆነ አይተናል። እንዲሁም በሰው ውስጥ የሚጉላሉ የሕይወት ጉዞ መሠረታዊ ጥያቄዎች ማለት ሰው ከየት እንደመጣ፣ ለምን እንደሚኖር፣ ወዴት እንደሚሄድ መልስ ማግኘት ግድ እንደሆነም አይተናል። በዚህ በመልእክት ዐሥራ ሁለት እግዚአብሔር መፈለግ ትምህርታችን ደግሞ ማንም ሊከዳቸው ወይም አላውቅም ሊላቸው ከቶ የማይቻለው የፈጣሪን መኖር ለማሳየት የተሰጡ አስረጃዎችን ከመጽሐፍ ቅዱስ እንመለከታለን። ዘመናትን አስቆጥሮ ሺህ ዓመታት አሳልፎ የኖረው መጽሐፍ ቅዱስ የመክፈቻው ቃል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1። ከመነሻው የእግዚአብሔርን መኖር ለማስረዳት ከመሞከር ይልቅ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት የፈጣሪን ማንነት ሳይሆን የፈጣሪን ሥራ በማሳየት መጀመርን መርጧል። ይህ ማለት በዓለም ላይ በየትኛውም ስፍራ በየትኛውም ዘመን የነበረ ይሁን እየኖረ ያለ ወይም ደግሞ ገና የሚመጣ ትውልድም ቢሆን አላውቅም ሌላቸው የማይቻለው ከማንም ሰው መሰወር የማይችሉ ለሁሉም ግልጥና ግዙፍ ሆነው የሚታዩ አካላትን ማመልከትን መነሻው አድርጓል። በመሰረቱ ሰዎች በዘመንም በስፍራም በእድሜም በእውቀትም ሊለያዩ ይችላሉ። ነገር ግን ሁሉም አንድ ማንም ሊክደው ከቶ የማይቻለው የጋራ የሆነ መሰረታዊ መረዳት አላቸው። እርሱም እንደ ወለል ከእግራቸው ስር ያለችው ሰፊ ምድርና እንደ ጣራ ከላያቸው ያለ ግዙፍ ሰማይ ነው። ስለዚህ ሰማይና ምድርን ለማየት ገጠር መወለድ ወይም ከተማ ማደግ አይጠይቅም። ትምህርት ቤት መግባት ወይም መንፈሳዊ መሆን አያስፈልግም። ሳይንሳዊ እውቀትም ስልጣኔም ገንዘብም አይሻም። በአጠቃላይ ከስልጣኔ ርቆ ለሚኖረው ለዘላኑም ሆነ ሰማይ ጠቀስ ፎቅ ላይ ለሚሰራው ለምሁሩ፣ ለሕፃኑም ሆነ ለአዋቂው፣ ለጥቁሩም ሆነ ለነጩ፣ ለሁሉም ግልጽ ሆነው የሚታዩ ሰማይና ምድር ናቸው። ምናልባት የመጽሐፉ መክፈቻ ቃል የጀመረው የአምላክን መኖር ለማስረዳት በሚያትት ጽሑፍ ቢሆን ኖሮ ማን እንደ ጻፈው በምን አውቃለሁ? እውነት ለመሆኑ ማስረጃው ምንድን ነው? የሚሉና የመሳሰሉ ጥያቄዎችን አጭሮ ጥርጥር ውስጥ በመክተት ክርክር ማስነሳቱ አይቀርም ነበር። ከዚህ ይልቅ ሰማይንና ምድርን ማን ሠራቸው? ፀሐይና ጨረቃ ኳክብትንስ ማን ፈጠራቸው? የቀንና የሌሊት ሥርዓትንስ ማን አስያዛቸው ለሚሉ ጥያቄዎች መልስ በመስጠት ይጀምራል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እስቲ ከሰማይ ፀሐይን እንውሰድ። ፀሐይ ከምድር 150 ሚሊዮን ኪሎ ሜትር ርቀት ላይ ትገኛለች ይሉናል ሳይንቲስቶች። ፍጥረታት ሁሉ ለማደጋቸው፣ ለመብዛታቸው፣ ለምግባቸው በየቀኑ ለሚያስፈልጋቸው ብርሃንና ሙቀት ነፃ አገልግሎት የምትሰጥ ያቺ እጅግ ርቀት ላይ ያለች ፀሐይ ናት። እስቲ ደግሞ ወደ ሌላ እንመለስ። ወደ አየር። እነዚህ ያን ፍጥረታት ሁሉ ሕይወታቸው የሆነ ሁሉም ለየራሳቸው የሚፈልጉት ለመኖር መሰረታዊ ፍላጎት የሚባሉትን ሁሉ የሚቀድም የመኖር ዋና ቁልፍ አየር ነው። ይህ ብቻ አይደለም። አየር ባይኖር ኖሮ ምድር ጸጥ ረጭ ያለች ትሆን ነበረ። ቋንቋ የለም፣ ነገር የለም፣ ንግግር የለም። ምክንያቱም ድምፅ ሁሉ በአየር ተጉዞ ወደ ጆሮ ይደርሳልና እንዲሁም ሕያዋን ፍጥረታት ሁሉ የሚያስፈልጋቸውን ውሃ በፀሐይ ሙቀት ከባሕርም ይሁን ከየትኛውም የውሃ አካል ተቀድቶ ምድር ላይ እስከሚርከፈከፍ ድረስ ይዞ የሚመጣ አየር ነው። ይህ የአንድ ቀን ወይም የተወሰነ ጊዜ እንቅስቃሴ ሳይሆን የዘመናት ሂደት ነው። አሁን ደግሞ ወደ ሌላ እንሂድ። አፈር፣ አፈር ደግሞ ሌላ የሚያስገርም ዓለም ነው። መኖሪያም ምግብም ሆኖ ፍጥረትን የያዘ ነው። ዛፉን ታላቁን ዛፍ መግቦም ተሸክሞም ፍሬው ሲወድቅ ዘሩን ተቀብሎ ዘሩ አፈር ውስጥ ገብቶ አፈር እንደ ማሕፀን እንደገና መብቀያ ሆኖ እንደ እናት ተሸክሞ ትልቁንም ትንሿንም አረም ቡቃያ እንደ ዕድሜዋ ሁሉን የሚያስተናግድ አፈር ነው። አሁን ደግሞ ወደ ውሃ እንሂድ። ውሃ ደግሞ ሌላ ወሳኝ የሚገርም ዓለም ነው። ከውቅያኖስም ከባሕርም ከየትም ወቅቱን ጠብቆ በፀሐይ ቀስቃሽነት ተነስቶ በነፋስ ተሸካሚነት ተጉዞ በመሬት ስበት ተጎትቶ ምድር ላይ ዝርግፍ ሳይሆን በሥነ ሥርዓት ተንጠባጥቦ ዘንቦ ምድሪቱን አጠጥቶ የተረፈው ምድሪቱን አጥቦ ሊደርቅ ያለውን ወንዝ እንደ ገና አበርትቶት ሕይወት ዘርቶበት በሁሉም ግን በሚደንቅ የአወቃቀር ሥርዓት ለዘመናት ያለማቋረጥ ይሠራሉ። ምንም ሳይጎድል አንዱ ከሌላው ጋር ተያይዞ በህብረት በመስራት ተሳስረው በምድር ላይ ሕይወትን ያኖራሉ። አገልግሎታቸው ለደካማውም፣ ለብርቱም፣ ለትንሹም ለትልቁም ነው። ዝሆንን ውሃ ሲሰጡት ንብንም ያስታውሳሉ። ለቁጫጩም፣ ለቀጭኔውም ለሁለቱም ይጠቅማሉ። ለአንበሳውም፣ ለአሳውም፣ ለንስሩም፣ ለድንቢጡም፣ ለሾላውም፣ ለበሶ ብላውም ለሁሉም እንደየ አቅማቸው አገልግሎት ይሰጧቸዋል። ይህንን ሁሉ ያቀናበረና መመስገን ያለበት ማን ነው? ለዚህ የፈጠራ መብት ያለው ማን ነው? የፓተንት ራይት የፈጠራ መብት ባለቤት መሆን ያለበት ማን ነው? ይሄ የፈጠራ መብት ለማን ይሰጥ ተብሎ ቢጠየቅ ምናልባት የእጩዎቹን ዝርዝር እንስማ የምትሉ ከሆነ ዝርዝሩ እንደሚከተለው ነው። አንደኛ ሚስተር ኢቮሉሽን አቶ ዝግመተ ለውጥ ወላጅ አባቱ ቻርልስ ዳርዊን። ሁለተኛ ሚስተር ቢግ ባንግ አቶ አብይ ፍንዳታ ወላጅ አባቱ መላምት። ሦስተኛ ጌታ እግዚአብሔር ሕያው አምላክና ለዘላለም የሚኖር የማይለወጥ ነገር ግን ሁሉን የሚለውጥ። እንግዲህ ከእነዚህ ከሦስቱ በአስተያየት መስጫው ላይ፣ ዛ ኮሜንት ላይ ድምጻችሁን ማስፈር ትችላላችሁ።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 ጥበበኞች ነን ሲሉ ደንቆሮ ሆኑ በማለት የሚታየው ዓለም አስገኝ ያለው መሆኑ አስገኝው ደግሞ የማይታይ አምላክ ኃይል መሆኑን ያስረዳል። የዘላለም ኃይሉ ማለት የአምላክነት የማይታይ ባህሪው ነውም ይላል። የአፈጣጠር ሥርዓታቸው ፈጣሪ መኖሩን ላለማመን ምክንያት እስከሚያሳጣ ድረስ ፍጥረታት ግልጽ ማስረጃዎች ሆነው ይኖራሉ። የሰው ልጅ በምርምር የደረሰባቸው አስደናቂ ግኝቶች ሁሉ ፍጥረት ምን ያህል በሥርዓት እንደተዋቀረ ተጨማሪ ብርቱ ማስረጃዎች ናቸው። የሳይንስን ትክክለኛ ትርጉም መረዳት ለሳይንስ ካለን የተሳሳተ አመለካከት ያተርፈናል። ሳይንስ በሙከራ በመለካትና ንድፍ ሐሳብ በማውጣት ተፈጥሮንና የሰውን ልጅ አፈጣጠር አሰራር፣ አወቃቀርና ባህሪ በተቀነባበረ መልክ የሚያጠና የእውቀት ዘርፍ ነው የእውቀት ምንጭና የጥናት ዘዴ ይለዋል ዘርጋው ከፍተኛ የአማርኛ መዝገበ ቃላት ከእውነተኛ ሳይንስ ጋር የሚቃረን ምንም አይነት የመጽሐፍ ቅዱስ ትምህርት አይኖርም ያተረጓጎም ችግር ካልሆነ በስተቀር ሳይንስ ግን በሙከራ ላይ የተደገፈ እስከሆነ ድረስ ሊሳካ ወይም ላይሳካ ውጤቱን ፍጹም ሊሆን ወይም ላይሆን ይችላል ለምሳሌ በሙከራ የመሬት ስበት እንዳለ እና አይዛክ ኒውተን ተረዱና አስረዱ ይሁን እንጂ የመሬትን ስበት አልፈጠሩም። ሳይንስ የመሬትን ስበት ከማረጋገጡ በፊት የተፈጠረችው ከነስበቷ ነው። ሳይንስ ግን በሙከራ የስበት ኃይል መኖሩን አረጋገጠ። ሳይንስ ሌላው ስራው ደግሞ መለካት ነው። በዚህ ሂደት ውስጥ ለምሳሌ በፀሐይና በምድር መካከል ያለውን ርቀት 150 ሚሊዮን ኪሎ ሜትር ነው ቢለን እኛ ሳንደክም ሳንለካ በቀላሉ ዕውቀቱን አሳወቁን ማለት ነው እንጂ ሳይንስ ርቀቱን አልፈጠረውም። ሳይንስ ርቀቱን ከማወቁም በፊት በፀሐይና በምድር መካከል ያለውን ርቀት እንደዛ ነበረ፣ አሁንም እንደዛው ነው። ሳይንስ አይቀይረውም፣ አያሻሽለውም። መረጃ ነው የሚነግረን፣ ሁሉም በነበረበት አለ። በጣም ቀላል በሆነ ምሳሌ ማየት እንችላለን። ለምሳሌ በቤታችንና በመስሪያ ቤታችን መካከል ያለውን ርቀት አንድ ሰው ጊዜ ወስዶ ለካው እንበል። እኛ ግን ለክተነው አናቅም። ከዛ በኋላ ርቀቱ ይሄን ያህል ነው ብሎ ነገረን። ያ መልካም ነው። እኛ ያለካነውን ሌላው ሰው ለክቶ ነገረን ማለት ነው። ርቀት የሚባለው ነገር ድሮም ቢሆን አለ። ርቀቱ ምን ያህል እንደሆነ ግን አናውቀውም። ስለዚህ ሌላው ሰው ለክቶ ሲነግረን መልካም ይሁንና ቤታችንን ወይም መስሪያ ቤታችንን ሰውየው አልፈጠረም። እውቀቱ በቤታችንና በመስሪያ ቤታችን መካከል ያለውን ርቀት ለክቶ ሳይንሳዊ በሆነ መንገድ መግለጥ ነው። ሌላው ሳይንስ የሚያጠናው አወቃቀር ነው ተፈጥሮ እንዴት ተዋቀረ ብሎ ያጠናል ስለዚህ ሳይንስ አዋቃሪ ሳይሆን የተዋቀረውን የሚያጠና ነው የተዋቀረ ነገር ቀድሞውኑ አለ ስርዓት አለ ህግ አለ የተፈጥሮ ህግ የሚባል ታዲያ ያዋቀረው ማን ነው ስርዓት ያስያዘው ማን ነው ሕግ ህግ አውጩ ማን ነው ለሚለው ጥያቄ ሳይንስ ካልደረሰበት መላምት ስላለው በመላምት ይሰራል በመላምት ይናገራል መላምቱ እውነት ወይም ውሸት ሊሆን ይችላል። አጥጋቢ ጥናት ተደርጎበት እስካልተረጋገጠ ድረስ በመላምት ይኖራል። በዚህ መካከል አንዴ አዋቂ ተብለናል፣ መልስ ማጣት የለብንም በሚል አካሄድ ከሆነ ጥበበኞች ነን ሲሉ ደንቆሮች ሆኑ የሚለው ቃል ይሠራባቸዋል። በእውቀት የተመሠረተ መረዳት ቢሆን ኖሮ በሳይንቲስቶች መካከል መለያየት ባልተፈጠረ ነበር ለማለት ነው። አንዱ ሳይንቲስት ፈጣሪ አለ ሲል ሌላው ደግሞ ፈጣሪ የለም ብሎ አይክድም ነበር። እስኪናስብ በመቶ ሚሊዮን ኪሎ ሜትር ርቀት ላይ ያለች ፀሐይ በትክክል የተመጠነ ሙቀት፣ በየዕለቱ በመቶ ሺህ የሚቆጠሩ ዕጽዋት ዝርያዎች፣ ሳይንስ እስካሁን ቆጥሮ ያልጨረሳቸው በሚሊዮን የሚቆጠሩ የእንስሳት ዝርያዎች ሙቀት ለሚያስፈልጋቸው ሙቀት፣ ብርሃን ለሚያስፈልጋቸው ብርሃን ሰጣ፣ ዝናብ ለሚያስፈልገው ዝናብ እንዲያገኙ የውሃውን አካል አሙቃ ብቻዋን ደግሞ እንዳትሰራው አየር ከሷ ጋር ተባብሮ ዳመና ተጉዞ ዝናብ ሆኖ ዘንቦ እንዲህ ዘንብ ደግሞ የመሬት ስበት ተባብሮ እንዲወርድ አድርገው፣ ያ የዘነበው ዝናብ ደግሞ ችግኙንም ሳያጠፋ የመቶ ዓመቱንም ዛፍ ሳያስጠማ ጥቃቅኖቹንም ሳይጎዳ ትልልቆቹንም ሳይረሳ ወቅቱን ጠብቆ በሰዓቱ መጥቶ፣ ዘመን ሲመጣ ዘመን ሲሄድ ዘመናት ሲያልፉ ዘመናት ሲተኩ ይህ ሁሉ ያለማቋረጥ ሲሠራ ጥበብ ከኋላ የለም ከተባለ ሙልጭ ያለ ክህደት ነው። ፀሐይ አእምሮ የላትም፣ ንፋስ አእምሮ የለው፣ መሬት አእምሮ የላትም፣ ውሃ አእምሮ የለው። አንድ የሚያሰራው ከሌለ በስተቀር ይሄ ሁሉ ያለማቋረጥ ለዘመናት ተስማምቶ ተቀናጅቶ የሚሰራበት ምን ምክንያት አለው ብሎ መጠየቅ ጥበብና ብልሃት ነው። የመጽሐፉ መልእክት እንዲህ ይላል፣ አይናችሁን ወደ ላይ አንስታችሁ ተመልከቱ እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም። ትንቢተ ኢሳይያስ ምራፍ 40 ቁጥር 26። ሰማያት የእግዚአብሔርን ክብር ይናገራሉ የሰማይም ጠፈር የእጁን ሥራ ያወራል ይላል መዝሙረ ዳዊት 19፥1። ትንቢተ ኢሳይያስ ምራፍ 40 ቁጥር 25 ደግሞ ሰማያትን የፈጠረ የዘረጋቸውም ምድርንና በውስጧም ያለውን ያጸና በእርሷም ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ ይለዋል። የፍጥረት ሁሉ ጌታ ለዘላለም ይባረግ። ለዛሬ እዚህ ላይ እናበቃለን። በሚቀጥለው መልእክት እስከምንገናኝ በሰላም ቆዩ። የቀደሙትን መልእክቶች ሁሉ ከመነሻ አሁን እስካለንበት በቅደም ተከተል ማዳመጥ የተሻለ ግንዛቤ ያስጨብጣል። መልእክቶቹ በአብዛኛው የአድማጭን ጊዜ ትኩረት ውስጥ በማስገባት እንደ ሰንሰለት ተያይዘው እንደ መሰላል ተሰካክተው የቀረቡ ማንም ሰው ሊረዳው በሚችል ቋንቋ የሕይወትን ትርጉም ለእውነት ፈላጊዎች ለማስጨበጥ እንዲያግዝ ታስቦ ቀርቧልና ጥያቄ ቢኖር አስተያየትም ቢኖራችሁ በአስተያየት መስጫው ገጽ ላይ ማቅረብ ትችላላችሁ። ሆኖም ጥያቄዎቹ እስካሁን ከተዳሰሱት ነጥቦች ውስጥ ብቻ ቢሆን ይመረጣል። የቀረውን ወደፊት ልንደርስበት ስለምንችል ነው። ምሕረትና ሰላም ፍቅርም ይብዛላችሁ።